የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከእናንተ ከሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል የምናጋራችሁ ሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በዚህኛውም ጥንቅራችን ወደ ቤተሰቦቻችን በመረጃ ሰዓታችን ትልልቆቹን ክለቦች የተመለከቱ ወቅታዊና ዕለታዊ መረጃዎችን እናደርሳቸኋለን። በአፍሪካ እንደ ትልቅ ዜና ይዘናል። በአውሮፓ የመረጃ ሰዓታችን ከጉዳት ጋር የተያዙ በርከት ያሉ መረጃዎችን እየሰማን እንገኛለን። በቅደም ተከተል እናደርሳቸዋለን። በሪያል ማድሪድ ቤት የሰማናቸው መረጃዎች አሉ። ባርሴሎናን ቤት እንደዚሁ ከጉዳት ጋር በተያዘ ዛሬ ጥሩ ጥሩ ዜናዎችም አሉ። በዛው ልክ የተወሰኑ ያገኘናቸውም የጉዳት መረጃዎች አሉ። አብዴት እናረጋቸኋለን። ዘ ስፔሻል ዋን ጆዜ ሞሪኖን ጨምሮ በዜግነት ጉዳይ ላይ የተመለከተ አንድ እንግሊዝ ተጫዋች እናነሳለን። በመረጃ ሰዓታችን ከኛ ጋር ስትቆዩ ከምትከታተሉት ውስጥ ነው። በፕሪሚየር ሊግ የመረጃ ሰዓታችን ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቀ ነው። በበርካቶች ዘንድ ሲጠበቅ የነበረው ተጫዋች ክብሩን ተቀናይቶታል፣ እናነሷለን። የፕሪሚየር ሊግ አንድ ክለብ ለየት ያለ ቁጥር ያለውም በፕሪሚየር ሊጉ ብዙ የተቸገረ ክለብ ነው ግን እናነሷለን። ከዛ ውጪም በሊቨርፑል በኩል ሊቨርፑልን ከብሔራዊ ቡድን ግዳጅ ስለተቀላቀሉ ተጫዎች እንነግራቸዋለን። በአርሰናል የመረጃ ሰዓታችን የአርሴን ቬንገርን ፍሬዎችና ራሳቸው አርሰን ቬንገር ቀጥሎ ዘጠነኛ ስላለው የእሳቸው ፍሬ እንነግራቸዋለን። አሳዛኙ አጋጣሚ ምንድነው? አርሰናል ቤት ዛሬ ታደምጡታላችሁ። በቡድን ዜና አርሰናልን ቤት ሰፋ ያሉ ተጨማሪ መረጃዎችን እናነሳለን። በዩናይትድ የመረጃ ሰዓታችን የ ቲኤንቲ ስፖርትን ለየት ያለ መረጃ እናነሳለን። ከዛ የቡድኑ ቁልፍ ተጫዋች ከአንድ ቲቪ ጋር ቆይታ ነበረውም ሙሉ ጋዜጣዊ መግለጫው እጃችን ደርሷል። በቅደም ተከተል እናደርሳቸዋለን። የቀድሞ የዩናይትድ ተጫዋችን የተመለከተ ለየት ያለ ጥንቅር ይዘናል። ለማረጋገጫ የገኘንበትም አንድ መረጃ አለ። በስፋት እናደርሳቸዋለን። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን አጋሩን። ከእኛ ጋር እንደ ሁልጊዜው እስከ ፕሮግራማችን ፍጻሜም ስለምትቆዩ አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። የሳኦቶሜ ፕሪንስፔ ብሔራዊ ቡድን ከማላዊ ጋር ያደረጉትን የዓለም ዋንጫ ማጣሪያ ጨዋታ አንድ ለምንም በሆነ ውጤት ማሸነፍ ችሏል። ይህንም ተከትሎ ሳኦቶሜ ከሶስት ዓመት ከሰባት ወር በኋላ የመጀመሪያ ጨዋታቸውን ነው ድል ያደረጉት። የአፍሪካ ሁለተኛው አነስተኛ ሀገር ሳዎቶሜ ምንም እንኳን የምድቡ የመጨረሻ ደረጃ ይዛ ብታጠናቅቅም ትልቅ ድል ሆኖ ተመዝግቦለታል። የሳዎ ቶሜ ብሔራዊ ቡድን በማጣሪያ ካረጋቸው አስር ጨዋታ አንዱን ሲያሸንፍ 26 ግቦች በመረባቸው ላይ ቁጭ ብለው ቆጥረውታል ማለት ይቻላል። ከሶስት ዓመት ከሰባት ወር በኋላ ግን የተገኘው ድል ዛሬ በስቴዲየም ውስጥ ልዩ ፈንጠዚያ ነበረ። ውድ ቤተሰቦቻችን ምናልባት ጨዋታውን የተከታተላችሁ ካላችሁ በአጋጣሚ እንዴት አገኛችሁት? ምልከታችሁ ልታሰፍሩልን ትችላላችሁ። ወደ አውሮፓ መረጃዎቻችን ተሸጋገርን። ሪያል ማድሪድ ቤት ደረስን። ሪያል ማድሪድ በወሳኝ ጨዋታዎች ላይ ወሳኝ ተጫዋቾቹን አያገኝም። ከዚህ ውስጥ አንደኛው ዲያን ሁይሰን ነው። ዲያን ሁይሰን ከቀጣዩ የሄታፌ ጨዋታ መቶ ፐርሰንት ውጭ መሆኑን ዘአትሌቲክ አረጋግጧል። በነገራችን ላይ ተጫዋቹ በ ቀጣይ የአውሮፓ ሻምፒዮንስ ሊግ ምሽቱላ ሊያመልጠው እንደሚችል እየተዘገበ ይገኛል። ምናልባትም ግን በባርሴሎናና በኤል ክላሲኮ እንደዚሁም በአውሮፓ ሻምፒዮንስ ሊግ ከዩቬንቱስ ጋር በሚያደርገው ጨዋታ የመመለስ እድሉ የተዘጋ አይደለም ወይም ዝግ አይደለም ይላል የዛ አትሌቲክ መረጃ። መቶ ፐርሰንት ግን ከሄታፌ ጨዋታ ውጭ ሆኗል። ሌላ ለሪያል ማድሪድ ጥሩ የማይባለው ዜና ነው ማለት ይቻላል ከጉዳት ጋር በተያያዘ የሎስ ብላንኮች የፊት መሰረታዎች ኬሊያን መባፔ ከቀናት በፊት ጉዳት እንዳጋጠመው ነግረናችሁ ነበረ። ኬሊያን መባፔ በሳምንቱ መጨረሻ የሚደረገው የጌታፌ ጨዋታ ግን ይሰለፋል። እሱ ቢያንስ ጥሩ ዜና ነው። ፍራንኮ ማስታንቱን ያጋጠመው ጉዳት ከባድ አለመሆኑ እና ከሚደረገው ተጨማሪ ምርመራ በኋላ ውሳኔ እንሰጥበታለን ብለዋል። ተከላካዩ ዲያን ሆይሰን ያሁ የዛሬ መጎዳቱን ነገርናችሁ። አሌክሳንደር አርኖልድና እና ዳኒ ካርባ በበኩላቸው ለባርሴሎና ጨዋታ ሊደርሱ ይችላሉ ተብሏል። ያ ማለት የሄታፌ ጨዋታ ያመልጣቸዋል ማለት ነው። አሌክሳንደር አርኖልድና ዳኒ ካርባሃል ያው በጨዋታው ለሚገኘው ኬሊያን መባፔ እናም ፍራንኮ ማስታንቱኖ ይደርሳሉ ተብሎ ይጠበቃል። ስለዚህ ዲያን ሁይሰን፣ አሌክሳንደር አርኖልድ እና ዳኒ ካርባሃል ቢያንስ የሄታፌ ጨዋታ ያመልጣቸዋል። ኬልያን መባፔ በልምምድ ወቅት ምን አላችሁ ከኢብራሂማ ኮናቴ ጋር ተብሎ ተጠይቆ ነበረ። ኢብራሂማ ኮናቴ መረጃውን አረጋግጦታል። ኬልያን መባፔ የሊቨርፑልን የማል ተከላካይ ኢብራሂማ ኮናቴን በእረፍት ሰዓት ላይ በተለይም በአሁን በኢንተርናሽናል ብሬኩ ላይ ወደ ሪያል ማድሪድ ቡድን በነፃ እንዲመጣ 2026 ላይ መክሮታል የተባለው መባፔ ኮናቴም ለቡድኑ ቁልፍ ተጫዋች ሆኖ ማገልገል ይችላል የሚለውን እሳቤ በሪ ዓለማዊ ሰዎችን ቤት እንዳለ ያቃልና የሀገሩ ልጅ ወደ ቡድኑ እንዲመጣ ይሻል ተብሏል። በእርግጥ ከአርኖልድ ጋር በተያዘው ጁድ ቤሊንግሃም ይጠረጠር ነበረ። ጁድ ቤሊንግሃም ነው ተጫዋቹን በማሳመን ሂደት ላይ ሰራው ተብሎ ምናልባት ኢብራሂማ ኮናቴ ከተሳካ ኬልያን እምባፔ መባሉ የሚቀር አይመስልም። የስፔን ላሊጋው ፕሬዚዳንት ዣቬር ቴባስ ሪያል ማድሪድ ላሊጋውን አይወድም በማለት ተናግረዋል። ሪያል ማድሪድ ባርሴሎና ከቪላሪያል ጋር የሚያደርጉት ጨዋታ አሜሪካ የሚደረግ ሲሆን ተቃውሞ አቅርቦ ነበር ይላሉ እሳቸው። በጉዳዩ ላይ አስተያየታቸውን የጠቁት ዣቬር ቴባስ ሪያል ማድሪድ ላሊጋው የሚያደርገው ምንም ነገር አይወድም፣ ምንም ማለትም የፈለጉትንም ማለት ይችላሉ ብለዋል። እሳቸው እንደውም ጨዋታው አሜሪካ የሚያደርገው ክለቦች፣ ተጫዋቾች እንዲሁም ደጋፊዎች እንዲደረግ ስለፈለጉ ነው ሲሉ ፕሬዚዳንቱ ምላሽ ሰጥተዋል። የማድሪድ ጨዋታም ከስፔን ውጭ ሊደረግ ይችል እንደሆነ የተጠይቆ ፕሬዝዳንቱ አሁን ባለው ጊዜ የማይታሰብ ነው ብለዋል። ወይም ደግሞ በፍሎሬንቲኖ ፔሬዝ ዘመን አይታሰብም ብለዋል እሳቸው። ፍሎሬንቲኖ ፔሬዝ ለማሸነፍ አለፋለምም፣ እሱ በጭራሽ የሚሸነፍም ሰው አይደለም እያሉ ነው። ዣቬር ቴባዝ የላሊጋው ፕሬዚዳንት፣ የሪያል ማድሪዱ አለቃ ፍሌረንቲኖ ፔሬዝን ማሸነፍም ከባድ ነው ተነጋግሩ። እሳቸው የሪያል ማድሪድ ሊቀመንበር በሆኑበት ሪያል ማድሪድ ከስፔን ውጭ ይጫወታለን ብሎ ማሰብ ከባድ ነው ብለዋል። ላሚን ያማል ዛሬ ከቀሪ የቡድን ተጫዋች ጋር መደበኛ ልምምድ ተመልሷል። እዚህ ተጫዋች ነገር አሳሳቢ ነው። ቀደም ባለው መረጃችን በስፋት መረጃ አድርሰናቸዋል። ተጫዋቹ ታዲያ አሁን ላይ ከቡድኑ ጋር ሙሉ ለሙሉ ልምምድ መስራት ጀምሯል። ስለዚህ ለኤል ክላሲኮ ጨዋታ ጀምሮ የመድረስ እድሉ ሰፊ ነው ተብሎ ይጠበቃል። የቡድኑ አሁን ወቅታዊ ጥራት ደረጃ ካነሰን በርካታ የገባ አስተዋጽኦ ያለው ማርከስ ራሽፈርድ ነው። ማርከስ ራሽፈርድ በቡድን ውስጥ አሁን በወጥነት ጥሩ ብቃትን እያሳየ ይገኛል። እሱ ለረጅም ዓመታት ውስጥ ይሄ ኮንሲስቶ ነው የመቀጠል ችግር ነበረ። አሁን ግን ያንን እየመለስኩኝ ይገኛል። ይሄ ወጥነትን በጨዋታ እያገኘው ትገኛለው፣ እና በባርሴሎና ቤት ያድል አግኝቻለሁ ራሴን በደንብ እያሳየው ነው ብሏል። ስለዚህ ላሚን ያማል ተመልሷል። ራሽፈርድ በዛ በቃቱ ላይ ያለ የሪያል ማድሪድ ከፍተኛ የባርሴሎና ከፍተኛ የገባ አስተዋጽኦ ባለቤት ነው። በቀጣይ ጥምረታቸው ይጠበቃል። አሌክስ ቤና ስፔናዊ ተጫዋች ነው። ፔድሪ የቦታው ምርጥ ስለመሆኑ ጥያቄ ያለው ተጫዋች ያለ አይመስለኝም ወይም ተመልካች ያለ አይመስለኝም፣ በምድራችን ላይ ምርጡ ተጫዋች ነው ብሎ አወድሶታል። ሰዎች ባሎንዶር ለላሚን ያማል ነው ለዴምቤሌ እያሉ ይከራከራሉ፣ እኔ ለፔድሪ እያልኩ ነው የምከራከረው ብሏል። በእርግጥ ፔድሪ አስራ አንደኛ ሆኖ መጨረሱ እጅግ በጣም አነጋጋሪ ነበረ። አሌክስ ቤናም የሚለው ይሄንን ነው። ሰዎች ላሚን ያማል ነው ዴምቤሌ ነው እያሉ ይከራከራሉ እኔ ግን ለፔድሪ ባሉንዶር ይገባው ነበር በየ ነው መከራከለው፣ ሲል ተደምጧል። ፌረን ቶሬዝ የጡንቻ ጉዳት ማስተናገዱ ተረጋግጧል። የተጫዋቹ ከሜዳ የመራቅ ነገር አሁንም እንደ ቀኑ እየጨመረ ነው የመጣው። አሁንም ማገገም አልቻለም። ስለዚህ ተጫዋቹ በቀጣይ ጨዋታ ላይ መች ይገኛል በሚለው ነገር ላይ ባርሴሎናች ማረጋገጫ አልሰጡም። ያው የዳኒ ኦልሞ ነገር የተረጋገጠ ነው። ዳኒ ኦልሞ የጡንቻ ጉዳት አስተናግዷል። ተጫዋቹ አገግሞ ወደ ሜዳ የሚመለስበት ጊዜ በእሱ የማገገም ፍጥነት ላይ ብቻ የተመሰረተ የሚሆናል ተብሏል። ይሁን እንጂ ዳኒ ኦልሞ ባርሴሎና ከጂሮና እና ኦሎምፒያኮስ ጋር በሚያረጋቸው ጨዋታ ላይ እንደማይደርስ ታውቋል። ዳኒ ኦልሞ በተጠባቂ ኤል ክላሲኮ ጨዋታ ይደርሳል ተብሎ ቢጠበቅም ግን ማረጋገጫ አልሰጠበትም። ናማንዶ ዲፖርቲቮም፣ ስለዚህ በፌራነ ቶሬዝ በዳኒ ኦልሞ ጉዳት ዙሪያ መች ይመለሳሉ ጨዋታ የሚለው መቶ ፐርሰንት ማረጋገጥ አይቻልም። የተረጋገጠው ነገር የላሚኒ ያማል ብቻ ወደ ሙሉ ልምምድ መመለስ ነው። በዚህ ሰዓት በባርሴሎና ቤት ዘ ስፔሻል ዋን ጆዜ ሞሪኖ መንበረ ሥልጣናቸውን በቤኔፊካ ለማደላደል የአውሮፓ ሻምፒዮንስ ሊግ ምሽቶቻቸው በጣም ወሳኝነት አላቸው። እሳቸው ቡድኑን ሲረከቡ አንድ የአውሮፓ ሻምፒዮንስ ሊግ ጨዋታ ተቀንሶ ሰባት እየቀረው ነበረ። ቡድኑ አሁን የጨዋታ ብዛት ወደ ስድስት ወርዶባቸዋል። የመጀመሪያ ጨዋታቸውን በቼልሲ ተሸንፏል። ቀጣይ ተጋጣሚዎቻቸው ራሱ የስፔሻል ዋን ጆዜ ሞሪኒዮን እድሜ ሊያሳጥሩ የሚችሉ ነው በቤንፊካ ቤት የፕሪሚየር ሊጉ ኒካስል ዩናይትድን ሴንት ጄምስ ፓርክ ስቴዲየም ላይ ነው የሚገጥሙት። ሌላ ፈተና ነው። በሜዳቸው ባየርን ሊቨርፑልን ይገጥማሉ። አያክስን ከሜዳቸው ውጭ ሄደው ነው የሚገጥሙት። ናፖሊን በሜዳቸው ዩቬንቱስን ከሜዳቸው ውጭ ሪያል ማድሪድን በሜዳቸው ነው። እና እነኚህ የቀሩ ስድስት ቡድኖች በራሳቸው በአውሮፓ ውስጥ በጣም ጠንካራ የሚባሉ ናቸውና በርካቶች አሁን ለስፔሻል ዋን ጆዜ ሙሪኖ ስጋት እየገባቸው ነው። ምናልባት ጆሴ ሞሪኒዮ በቤንፊካ ቤት ዓመቱን ሊጨርሱት ይላል ብላችሁ ታስባላችሁ? እጃቸው ላይ ካሉ የአውሮፓ ሻምፒዮንስ ሊግ ምሽቶች አንጻር መልእክታችሁን አድርሱን። ካል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከምታደምጡበት የዩትዩብ ገጻችን እነሆ ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ያገኘናቸው ወቅታዊ ጥንቅሮች እንሻገር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ እናንተም አጋርነታችሁ እንድታሳዩን ባክብሮት ጋበዝን። በ2023 ባለውም መብት መሰረት ከእንግሊዝና ከጋና ዜግነት የትኛውን ትፈልጋለት ተብሎ በቀረበለት ምርጫ መሰረት እንግሊዝን የመረጠው የቀድሞ የአርሰናል የአሁኑ የክሪስታል ፓላስ ተጫዋች የመረጣት እንግሊዝ ግን ልትመርጡ አልቻለችም። ዜግነቱ ጋና ቀይሮ ለጋና ብሔራዊ ቡድን መጫወት ፈልጓል። ጋና አሁን ለ2026 የዓለም ዋንጫ ማለፏን አረጋግጣለች። እነሆ እሱ ባለፋበት ሌሎች ጋናውያን ጋናን መርጠው በተጫወቱባት ሀገር ላይ ዛሬ ማለፏን ተከትሎም እንግዲህ በእርግጥ እሱ ለእንግሊዝም ነው ቅድሚያውን የሰጠው፣ እንግሊዝ ስትጥለው ወደ ጋና ተመልሶ ለመጫወት መጠየቁ ይህ የቀድሞ ያርሰናል የአሁኑ የክሪስታል ፓላስ ተጫዋች ተገቢነትን ግን እንዴት ታገኙታላችሁ? በእንግሊዝ የመረጃ ሰታችን ያነሳ ነው። አንድም የፓላስ ተጫዋች አንድም ጉዳዩ ከራሷ ከእንግሊዝ ጋር ስለሚገናኝ ነው። ስለዚህ ተጫዋች በ2003 የመረጣት እንግሊዝ በሁለት ዓመት ውስጥ አላቀህም ብለዋለች፣ በጥሬ ደረጃ ጋና አሁን ለተጠራው ይገባል ወይ? በሐሳብ መስጫ ሳጥናችን ላይ ሐሳባችሁን አደርሱን። ሲጠበቅ ነበር የመስከረም ወር የደጋፊዎች ወሩ ምርጥ ማን ይሆናል ተብሎ እጮችን አቅርበን በርካቶች መርጣቸዋል። ጥቂት የማይባሉ ይህን ስም ጠርተዋል። አንቶኒዮ ሲሜኒዮ ይገባዋል ብለው ነበረ። በእርግጥ ቁጥራዊ መረጃዎች በብዙ ይደግፉታል። ይህን ተጫዋች በቦርንማውዝ ቤት ያለው ቁጥር በጣም የተለየ ነው። በዚህም መሰረት ጋና የበርንማውዝ የፊት ወሰር ተጫዋች አንቶኒ ሴሜኒዮ የደጋፊዎች የወሩ ምርጥ ተብሎ ተመርጧል። ሴሜኒዮ በውሩ ባደረጋቸው የፕሪሚየር ሊግ ጨዋታ ሁለት ግቦችን ሲያስቆጥር አንድ አመሻሽ ተቀብሏል። ለቡድኑ ደግሞ በጣም ቁልፍ ነበሩ እነኚህ ግቦች። ውድ የቃል ስፖርት ኢትዮጵያ ቻናል ቤተሰቦቻችን ነው። በፕሪሚየር ሊጉም በውሩ በነበሩ ጨዋቶች ላይ ምርጥ የነበረ ከሱ የተለየ ነበር ወይ? ይገባል አይገባውም የሚለውን በሀሳብ መስጫ ሳጥናችን ላይ እንደዚሁ እንድታደርሱን ጠየቅን። በወሩ ምርጥ አንቶኒ ሴሜኔ ተብሎ ተመርጧል። በውድድር ዓመቱ በዘንድሮ ውድድር ዓመት ማለት ነው። ሊቨርፑል ከቢግ ሲክስ ክለቦች ለፕሪሚየር ሊግ ዋንጫ ከታጩ ክለቦች ሁሉ ቀድሞ 69 በመቶ የሚሆኑ ኳሶችን በክፍት ጨዋታ አስቆጥሯል። ግን ሊቨርፑል ከሁሉም ቀዳሚ አይደለም። ከሃያዎቹ ክለቦች ከሆነ የዘረዘር ነው የኡናይ ኤምሬ ቡድን አስቶን ቪላ 83 በመቶ ጎሎቹን ያስቆጠረው በከፍት ጨዋታ ነው። በአንጻራዊነት ካነጻጸር ነው ደግሞ ሊቨርፑል ነው በርካታ ገቢ ያስቆጠረው። አስቶን ቪላ ካስቆጠራቸው ንጻሬ ስለሆነ ቁጥሩ በአንደኝነት ያስቀምጧል እንጂ ከተቆጠሩት ግቦች አንጻር ደግሞ ካየነው ሊቨርፑል ቀዳሚ ያደርገዋል። ለማንኛውም በፕሪሚየር ሊግ ካያው ክለብ ሊቨርፑል ሁለተኛ ሆኗል። ለፕሪሚየር ሊግ ዋንጫ የታጨው ቡድን መሪነቱን በሰባተኛ ሳምንት ካስረከበ በኋላ ሌሎች ጠንከር ያሉ ጨዋታዎች ከፊቱ እንደሚጠብቁት ይታወቃል። ግን በክፍት ጨዋታ ጎሎችን ያስቆጥራል። ካስታወሳችሁ፣ ከሰሞኑ አሰልጣኝ አርኔ ስሎት አንዳንድ ቡድኖች በቆመ ኳስ ጨዋታ ጨርሰው እየወጡ ነው ከዛ ልንማር ይገባል ብለዋል። 69 በመቶ ጎሎቻቸውም ከክፍት ጨዋታ መሆናቸውን የሚያሳየውም ምን ያህል ቡድኑም ከቆመ ኳስ ላይ ዝቅተኛ ቁጥር እንዳለው ነው። ለአብነት ያክል የሲቲ 67 በመቶ ብቻ ነው ከክፍት ጨዋታ የተቆጠረው። የቼልሲ 54 በመቶ ግቦች፣ የማን ዩናይትድ 44 በመቶ ግቦች፣ አርሰናል ከክፍት ጨዋታ ያገኙ 36 በመቶ ነው። ቀሪው ወደ 64 በመቶ የአርሰናል ጎል ከቆመ ኳስ የተገኘ ነው። የፕሪምየር ሊጉ መሪ አርሰናል ከሃያ የሊግ ግቦች በከፍተ ጨዋታ ያስቆጠራቸው በማስቆጠር 18 ተኛ ደረጃ ላይ ነው የሚገኘው በነገራችን ላይ ተገላቢጦች ነው በሊቨርፑልና በአርሰናል መካከል ያለው ግን ሊቨርፑል ቤት የቆመ ኳስ አጠቃቀምን ስሎት እናሻሽለዋለን ብለዋል። እንዴት የሚሉትን በቀጣይ ጨዋታዎች የምንመለከት ይሆናል። ሪያን ግራቨንበርክ የሊቨርፑልን ካምፕ ተቀላቅሏል። ከጉዳት ነፃ ነው። ይሄ ለሊቨርፑል በጣም ጥሩ የሚባለው ዜና ነው። በተለይም በላንክሸር ደርቢ ጨዋታ ቀያሪ ተብሎ በሊቨርፑል በኩል ከሚጠበቁ ተጫዋቾች ውስጥ ይጠቀሳል። ምናልባት ግን ኢንተርናሽናል ብሬክን ካነሳን፣ ውድ ቤተሰቦቻችን፣ ከአራት ሳምንት በኋላ ሌላ ኢንተርናሽናል ብሬክ ይመጣል። ስለዚህ ያም ኢንተርናሽናል ብሬክ ሌላ ለቡድኖች ጣጣ መሆኑ አይቀርም። ግን በአሁኑ ቢያንስ ሊቨርፑል በጣም ወሳኙ ቁልፉ ተጫዋች ሪያን ግራቨንበርክ ከኒዘርላንድ ብሔራዊ ቡድን ሊቨርፑልን መቀላቀሉን አረጋግጠናል አርሰን ቬንገር በአርሰናል የአሰልጣኝነት ዘመናቸው ማለትም 21 ዓመት ከ225 ቀን አርሰናልን ሲያሰለጠኑ ካሰለጠኗቸው ተጫዋቾች ውስጥ አሰልጣኝ አፍርተዋል እንደ ማይክል አርቴታ ያለውን ለአርሰናል እንደ ቫምፐርስ ያለውን ለፌኖርድ እንደ ፋብሬጋስ ያለውን ለኮሞ እንደ ጃክ ዊልሸር ያለውን ለሉተን ታውን አሰልጣኝነት አብቀተዋል። እሳቸው አሁን አርሰናልን የሚያክል የአውሮፓን ግዙፍ ክለብ የሚዘውሩት ማይክል አርቴታ የአርሰን ቬንገር የእጅ ስሪት ናቸው ማለት ይቻላል። ታዲያ በሳቸው የሰለጠኑት በሳቸው ቀመር ያደጉት ማይክል አርቴታ አሁን አርሰናልን ይዘው ሶስት ዓመት ሁለተኛ ወጥተውም በአራተኛው ለአንደኝነት እየተፋለሙ ይገኛሉ። ይሳካል አይሳካም፣ በቀጣይ የምንመለከት ይሆናል። ማይክል አርቴታ ታዲያ በእንግሊዝ ፕሪሚየር ሊግ ዘጠነኛው ደረጃ ላይ ተቀምጧል። ዘጠነኛ የተቀመጡት በነገራችን ላይ ረጅም ዓመትን አንድ ክለብ በማሰልጠን ነው። አሁንም ቢሆን አርሰን ቬንገርን የሚስተካከል የለም። 21 ዓመት ከ225 ቀን አርሰናልን መርተው በፕሪምየር ሊጉ ረጅሙ ነው። አሌክስ ፈርጉሰን 20 ዓመት ከ278 ቀን ዩናይትድን መርተዋል። ዴቪድ ሞይስ በአጠቃላይ በ2 ዙር ኤቨርተንን 11 ዓመት ከ83 ቀን መርተዋል። ጓርዲዮላ 9 ዓመት ከ104 ቀን አራተኛው አሰልጣኝ ናቸው፣ በሲቲ የቆዩ። ክሎፕ 8 ዓመት ከ236 ቀን በሊቨርፑል ቆይተው አምስተኛ ናቸው። ከዛ በኋላ አሰልጣኞችን ጣርተን ጠርተን ልክ ዘጠነኛ ላይ ስንደርስ ማይክል አርቴታ እናገኛቸዋለን። አምስት ዓመት ከ295ኛ ቀናቸው ላይ ይገኛሉ። ይህን መረጃ ለእናንተ ስናደርስ በቶፕ ቴን ውስጥ ሁለት የአርሰናል አሰልጣኞች እናገኛለን ማለት ነው። ያ የሚያሳየው አሰልጣኝ በአርሰናል ቤት ጊዜ እንደሚሰጠው ማሳያ ነው። ዩናይትድ የፈርጉሰንን ያክል ጊዜ የሚሰጡ አሰልጣኝ በታሪክ መቼ ይመጣል የሚለውን መተንበይ ቢቸግርም የአሁኖቹ እነ ሩበን አሞሪን ጨምሮ ከሩበን አሞሪ በፊት የነበሩት እነ ኤሪክ ቴናግ እነ ኦሌጋና ሶልሼር ብዙዎች ለመጽናት እንደቸገረቸው ይታወቃል። ማይክል አርቴታ አምስተኛ ዓመታቸው ላይ ለማንኛውም በዛሬው ዕለት ደርስ በአሰልጣኝ ደረጃ ዘጠነኛ ደረጃ ላይ ተቀምጠዋል። የለንደኑ ክለብ አርሰናል የመሃል ሜዳ ተጫዋች ማርቲን ኦዴጋርድ በዌስትሃም ጨዋታ ጉዳት እንዳጋጠመው ይታወቃል። ይህንም ተከትሎ ማርቲን ኦዴጋርድ እስከ ቀጣዩ የብሔራዊ ቡድን ጨዋታ እረፍት ድረስ ከሜዳ ሊርቅ እንደሚችል ቢቢሲ ስፖርት አረጋግጧል። ከሰሞኑ ይህን መረጃ ነግረናችሁ ማረጋገጫ እናመጣበታለን ብለን ነበረ። ማርቲን ኦዴጋርድ በቀጣዩ አርሰናል ከፉልሃም፣ አትሌቲኮ ማድሪድ፣ ክሪስታል ፓላስ፣ ብራይተን፣ በርሌ፣ ስላቪያ ፕራጋ እና ሳንደርላንድ ጋር የሚያደርጓቸው የፕሪሚየር ሊግ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ጨምሮም የሚያመልጡት ይሆናል። ይህ ለአርሰናል ጉዳት ነው የሚለው ቀላል ዜና ሊሆን አይችልም። ወሳኙ ተጫዋቻቸው ነበር። በተለይም ደግሞ ወደ ብቃቱ በመጣበት ሰዓት ነው ይህን ጉዳት ያስተናገደው። ለአርሰናሎች ጥሩ ዜና አይደለም። በወሳኝ ሰዓት ወሳኙን አተዋል። በአውሮፓ አምስቱ ታላላቅ ሊጎች በዚህ ሲዝን ጥቂት ግብ በማስተናገድ አርሰናልና ኤስ ሚላን ሪከርዱን ተጋርተዋል። እስከዚህ ሰዓት ድረስ በአውሮፓ አምስቱ ታላላቅ ሊጎች በርከት ያለው ጨዋታ በዚህ በእንግሊዝ ቢሆንም በሶስት ግብ ብቻ ነው ሁለቱም እንግዲህ የተቆጠረባቸው ወይም ያስተናገዱት። ሮማ አራት ግብ፣ ሊዮን አምስት ግብ ተቆጥሮበታል። የአርሰናል እንግዲህ ለዋንጫ በሚያደርገው ጉዞ ላይም በትልቁ ይጠበቃል። በነገራችን ላይ ኤስ ሚላንም ዘንድሮ በነፃነት የሚጫወትበት ዓመት እንደሆነ ይታወቃል። ምክንያቱም ደግሞ ኤስ ሚላን ቤት ዘንድሮ ምንም የአውሮፓ መድረክ የለም። አርሰናል እንኳን የአውሮፓ መድረክ አለበት። ለማንኛውም በአውሮፓ አምስት ታላላቅ ሊጎች አርሰናልና ኤስ ሚላን ዝቅተኛውን ግብ ያስተናገዱ ሆነዋል። ከዚሁ ጋር አያይዘን ዩናይትድ ቤት መረጃውን እናስቀጥለው። ዩናይትድ ደግሞ በዚህ ሰዓት በፕሪሚየር ሊጉ በርካታ ግብ መሆን የሚችሉ ኳሶችን የሞከረ የፕሪሚየር ሊጉ ቀዳሚው ክለብ ነው። በነገራችን ላይ ማንቸስተር ዩናይትድ 15.72 ግብ ማግኘት ይችል ነበር። በነገራችን ላይ ግን አልደረሰም እዛ ላይ ምክንያቱም በርካቶቹ ባክነዋል። አርሰናል 1375 ግብ የማግኘት ነጻሬ በማስመዝገብ ሁለተኛ ነው። ቼልሲ በ1294 ግብ በሰባተኛ ሳምንት በማግኘት ሶስተኛው ቡድን ነው ዩናይትድ። ይሄ ሁላ ግብ ሊሆኑ የሚችሉ ኳሶችን እያመከነ እንዴት ሊሻሻል ይችላል? ወይም ዘጠኝ ቁጥር ላይ ማን ሊያሻሽለው ይችላል ብላችሁ ታስባላችሁ? በእርግጥ ዘጠኝ ቁጥሩ ብቻ አይደለም ተጠያቂ በዚህ ነገር ላይ ኳሶቹ በነ ብሪያን እምቤሞ፣ በነ ማቲያስ ኩና፣ በነ ብሩኖ ፈርናንዴዝም ጭምር የባከኑ ናቸው። ዩናይትድ ቤት ግን እነኚህ በአመቱ መጨረሻ ላይ ዋጋ ሊያስከፍሉ ይችላሉ። ምንም ጥያቄ የለውም። ግን ዩናይትድ ቤት ግቦች የማይቆጠሩት ይሄን ያህል የግብ ድል እየተፈጠረ ለምን ይመስላችኋል? ዩናይትድን በየሳምንቱ ክለቦቻችሁን ስትመለከቱ ያያችሁትን እናንተ አጋሩን። ብራዚላዊ የማንቸስተር ዩናይተድ ተጫዋች ማቲያስ ኩና በተቻለው ፍጥነት ቡድኑን መርዳት እንደሚጠበቅበት ገልጿል። እዚህ የቆየሁት ሁለት ወራት ነው ነገር ግን በክለቡ ባለው ወቅታዊ ሁኔታ ምክንያት በርካታ ጊዜ የቆየው ያህል ነው የሚሰማኝ ሲለ ማቲያስ ኩና ተናግሯል። አክሎም እኔ የቡድኑ ትልቅ ፈራሚ በሆነ በተቻለ ፍጥነት ለቡድኑ ውጤት ማምጣት አለብኝ ሲለ ተደምጧል። ምንም ጥርጥር የለውም የማንቸስተር ዩናይተድ ተጫዋች ሆነ ብሔራዊ ቡድን ስትወክል እንደ ተጫዋች በጣም የተለየም ስሜት አለው ብሏል። አሁን ከሀገሩ ጋር ይገኛል። ዩናይትድን ከተቀላቀለም ጊዜም ጀምሮ በቡድን መንፈስ ደረጃ ያለው ነገር ከፍ ያለ መሆኑን አንስቷል። እንደ ፊት መስመር አጥቂ መታየቴም ለእኔ ትልቅ ነገር ነው። ይህ ነገር የመጣው በቶኪዮ ኦሎምፒክ በዚህ ቦታ በመጫወቴ ነው። በምችለው ሁሉ ዩናይትድን አግዛለሁ። እኛ የምንኖረው ሁል ጊዜም የሆነ ነገር በመፈለግ ነው ነው እናም የኔ ህልም ዩናይትድን በተቻለ መጠን መቀየር ነው። ያንን እልሜን ደግሞ አሳካዋለሁ ብሏል። ከቀደም ባለው መረጃችን ምናልባት ከኛ ጋር ከነበራችሁ ማቲያስ ኩና ወይንስ ሜሰን ማውንት ማን ነው በላንክሸር ደርቢ መጀመር ያለበት የሚል ዘገባን አድርሰን፣ ሪዮ ፈርዲናንድ ማቲያስ ኩና ሳይሆን ሜሰን ማውንት መቅደም አለበት የሚለውን መረጃ አድርሰናችሁ ተወያዩበት ብለናችሁ ነበረ። ማርከስ ራሽፈርድ በጣም በጣም ረጅም ጊዜ ወጥነት በሌለው አካባቢ ውስጥ እንደነበርኩ ይሰማኛል፣ ይላል የዩናይትድ ህይወቱን ይሆን፣ ግን ስም አልጠራም። ወደ አጫዎቴ መምጣት የሚያስፈልጉኝ ነገር ወጥነት ይመለሳሉ ብዬ አስባለሁ። ይህን ለማድረግ የሞከርኩ ነው። በግልጽ ለመት እንደሚቻለው እኔ በተቻለ መጠን ጥሩ መሆን እፈልጋለሁ። አንዳንድ ጊዜ ሲሆን በቻልኩት ናቀም ሁል ጊዜ በወጥነት መጫወት እፈልጋለሁ፣ ግን ለረጅም ጊዜያት ወጥ ባለው አቋም ውስጥ እንደቆየው ይሰማኛል ብሏል። ናም አሁንም ቢሆን በደምብ ወጥ ሆኜ መቀጠል ለመቻል በልምምድ ቦታ ላይ ራሴን በደንብ እያዘጋጀው ነው ብሏል። ካስታወሳችሁ የቀድሞ ተጫዋቾች በራሽፈርድ ላይ ሲናገሩ ዩናይትድ ቤት ቦታውን የገዛው ነበር የሚመስለው በሳምንት ሳምንት መሻሻልን አላሳየም ነበር። አሁን ባርሴሎና ቤት ግን ቤት ኪራይ እንደደረሰበት ነው የሚጫወተው ማለታቸውን ቀደም ባለው መረጃችን አንስተንላችሁ ነበረ። ሌላኛው በዩናይትድ ቤት የነበረ ግን በናፖሊ የሄደው ራስመስ ሆይሉንድ ባለፉት ስድስት ጨዋታ ብቻ ስድስት ጎሎችን ከመረብ አገናኝቷል። ይህም በማንቸስተር ዩናይትድ ቤት ባለፉት 38 ጨዋታ ካስቆጠረው ግብ እኩል ባለፉት ስድስት ጨዋታ ማስቆጠር ችሏል። ምናልባት እዚህ ጋር ለዩናይትድ ደጋፊዎች ግን ምን ታዘባችሁ? ዩናይትድ ቤት ያላረገውን ነገር ወይም ዩናይትድ ቤት 38 ጨዋታ የፈጀበትን ነገር እንዴት በሀገሩና በናፖሊ በስድስት ጨዋታ ብቻ ያደረገው? የታዘባችሁት ነገር ካለ ዩናይትድ ያውያን አድርሱን። ምናልባት ለዩናይትድ ሌላ በጣም አስደሳች የሚባለው ዜና ሊሳንድሮ ማርቲኔዝ በዚህ ሳምንት ከዋናው ቡድን ጋር ወደ ልምምድ ይመለሳል የሚለው መረጃ ዛሬም ተጠናክሮ በስፋት ቀጥሏል። ተጫዋቹ ከዋናው ቡድን ጋር ልምምድ አደረገ ማለት ወይ ለብራይተን ወይ ለኖቲንግሃም ፎረስት የፕሪሚየር ሊግ ጨዋታ ይደርሳል ተብሎ ይጠበቃል። ከዚህ ጋር በተያዘ ግን አሰልጣኝ ሩበን አሞሪም የፊታችን አርብ ጋዜጣ መግለጫ ይሰጣሉ። ጥንቅቅ አድርገን ነው ያን የምናቀርብላችሁ፣ አጣርተን እናመጣዋለን። ለማንቸስተር ዩናይትድ ደጋፊዎች ግን መመለሱ ጥሩ ዜና ነው። ከሰሞኑን በተደጋጋሚ መረጃዎች የሚወጡት ያንን የሚያጠናክሩ ናቸው። ብሩኖ ፈርናንዴስ ከማንቸስተር ዩናይትድ ጋር በተያዘ ሀሳቡን አጋርቷል። በተለይም የማንቸስተር ዩናይትዱ ካፒቴን ብሩኖ ፈርናንዴዝ እዚህ ደስተኛ ባልሆን ኖሮ እዚህ አልቆይም ነበር ያለው ብሩኖ ፈርናንዴስ። በማንቸስተር ዩናይትድ እሱ ሲኖርና እሱ ሳይኖር ብዙ ልዩነት አለው ቡድኑ። እንመልከታቸው፣ ውድ ቤተሰቦቻችን። ላብነት ያክል ብሩኖ ፈርናንዴዝ 298 ጨዋታ ከዩናይትድ ጋር አድርጓል። 17 ጨዋታ ዩናይትድ ብሩኖ እያለ ማድረግ ተገዷል፣ ያለ ብሩኖ በህመም በቅጣት ምክንያትን ጨምሮ ማለት ነው። ብሩኖ ፈርናንዴስ ካለ ከ298ቱ 154ቱን አሸንፏል። ያለ ብሩኖ ከ17ቱ 8ቱ ነው አቻ የወጡትን ከተመለከትን ከብሩኖ ጋር 67 ጨዋታ ያለ ብሩኖ 3 ከ17 ማለት ነው። የተሸነፉትን ከ298 77 ተሸንፏል፣ ከብሩኖ ጋር 6 ተሸንፏል እያለ ብሩኖ። ይህንን በመቶኛ ስንገልጸው ነው ቁጥሩ ቀለል የሚለው። ብሩኖ ካለ ዩናይትድ 51 ነጥብ ሰባት በመቶ ያሸንፋል። ብሩኖ ከሌለ 47 ነጥብ 1 በመቶ ልዩነት አለው ማለት ነው። ወይም ደግሞ በነጥብ ብንገልጸው ብሩኖ ካለ ዩናይትድ በጨዋታ 1 ነጥብ 8 ነጥብ ያገኛል። ያለ ብሩኖ ግን አንድ ነጥብ ስድስት ነው ነጥብ የሚያገኘውና ዩናይትድ ከብሩኖ ጋር በጥቂቱም ቢሆን ልዩነት እንዳለው ማሳያ ቁጥር ተደርጎ ሊወሰድ ይችላል። ብሪያን ምቤሞ ሀገሩ ካሜሮን ከአንጎላ ጋር በምታደርገው ጨዋታ ቋሚ ሆኖ እንደሚጀምር ይህን መረጃ ለእናንተ ውድ አድማጮቻችን ስናድረስ አረጋግጠናል። ቀጣይ ደግሞ በብሔራዊ ቡድን የነበረውን ግልጋሎት አካተን የምናመጣ ይሆናል። ቃል ስፖርት ላይ ነበራችሁ ስለነበረን ቆይታ ከልብ አመሰገን። ጥቂት ደቂቆችን ቆይተን እንመጣለን። እስከዛው ሰናይ ጊዜ።